አንዳንድ እንትኖችን ተመልክቼ ነበረ። ልክ እንዲህ አይነቱ ነገር ብዙ ከሆነ በኋላ በጣም ብዙ ሰዎች ጋር ከደረሰ በኋላ አንዳንድ ሰዎች ተመልክቼ ነበረ። ጌታ በሚያውቀው አንዳንድ ጊዜ ኤኒ ሪዝን፣ እባካችሁ ሰዎችን አትቃወሙ። ኦርቶዶክስ ሆናችሁ በተለይ ደግሞ ስልጣነ ክህነቱ ኖሯችሁ በቤተክርስቲያን የምታገለግሉ ሆናችሁ እኔን በፍቅር ቃል የምትጠሩ መስላችሁ ነገር ግን ሙሉ ለሙሉ እንደ አይነቱን አላማ የምትቃወሙ ሰዎች አይኑ እረዳለሁኝ። ያልፈለጋችሁት የኔን ጉባኤ ያለመዘጋጀት ነው። አይኑ ግን ሳታቁት የመንፍቅናን አካሄድ የፕሮቴስታንቲዝምን አካሄድ ባትደግፉ ሰፖርት ባታደረጉ መልካም ነው እላለሁ። እንደዚህ አይነቱ ነገሮች ሲዘጋጁ በነገራችን ላይ የሁሉም ኦርቶዶክስ የርብርብ ያስፈልጋል። ምክንያቱም እኛ ጉባኤውን ስናዘጋጅ አንዳንድ በጣም ብዙ ነገሮች ስንሰማ ነበረ። ፈለገ አትናቴዎስ ከሆኑ አካላት ጋር መበሻሸቅ ፈልጎ ነው፣ ፈለገ አትናቴዎስ የሆኑ አካላትን ኮፒ እያደረገ ነው፣ ፈለገ አትናቴዎስ የሆኑ ሰዎችን ለመምሰል እየሞከረ ነው፣ ምናምን የተለያዩ ነገሮችን ስንሰማ ነበር። አመናችሁም አላመናችሁም ይሄ ጉባኤ ገና በቲክታክ ላይ እንኳን ለዓርብ ቀጠሯለን እንደ እንዳለን ማለት ነው ለአርብ ቀጠሮ አለን ብለን ገና ከመጀመራችን እንኳን አይደለም የሆኑ ሰዎችን ልትመስሉ ፈልጋችሁ ነው ልትሉ ይቀርና ኢቨን እነዚያ ሰዎች ራሱ የደነገጡበት ጉባኤ ነው ይሄ የምናውቀው ነገር ስለሆነ ማለት ነው እኛ ማንንም ግን ለማብሸቅ አላማ የለንም ማንንም ለማስደንገጥ አላማ የለንም እንዲህ አይነቱን ነገር የጀመርነው በውስጥ ብዙ ነፍሳቶች አሉ የኛ ጉባኤ ኢቨን በጣም የተለየ ጉባኤ ነው ምክንያቱም የሆኑ ሰዎችን አምጥቶ ምናምን ስሜት ያደርጉ ምስክርነት ስጥ ውስቲ ንስቲ እስቲ ከዛ ስምን ሆንክ እንዴት ሆንክ ምናምን ምናምን ብለን ፈለገ ስለራሱ ምስክርነት አሰጥቶ እነሱ የሚሸኝበት አይነት ጉባኤ አይደለም። ትልቁ ዓላማችን እያንዳንዱ በኃጢአት ቆሽሽ ያለው የሚል ሰው በአጠቃላይ ወንድምም ሊሆን ይችላል፣ እህትም ልትሆን ትችላለች። አለለለ ልክ በነፍስ የድፋምነት ስሜት ሲሰማቸው እኔማ ለቤተክርስቲያን አልገባም የሚሉ በጣም ብዙ ነፍሳቶች አሉ። የእኛ ዓላማ እነዚህን ሁሉ ሰዎች ሰብስቦ ቅዱስ ስጋውን ክቡር ደሙን እንዲቀበሉ ማድረግ ነው። እነዚህን ሰዎች እንደ ሌሎች ሰዎች ስሜት ያደርገን አይደለም። ቅዱስ ስጋውን ክቡር ደሙን እንዲቀበሉ የምናደርጋቸው አንዳንድ፣ ፕሊዝ አትቸኩሉ። እሺ፣ በደንብ አድርጋችሁ አዳምጡ። ቅዱስ ስጋውን ክቡር ደሙን እንዲቀበሉ የምናደርገው ግን ስሜታዊ እንዲሆኑ አድርገን አይደለም። ጉባኤው ከተዘጋጀ በኋላ ለአንድ ወር ተከታታይ በተመረጡ ሰንበት ትምህርት ቤቶች በተለያዩ ቦታዎች ላይ ማለት ነው ተከታታይ የሆነ ትምህርትን ይወስዳሉ። ተከታታ ተከታታይ የሆነ ትምህርት አንዳንዶች እስኪ ልብ ካለ መሬት ላይ አውርደው እስኪ አዳራሽ ተከራይ ምናምን ጋይስ ሲጀመር ከማናቸውም ጋር እኛ ትከሻ ለትከሻ መለካካት ፍላጎት ነው። ይሄ እንዲህ አይነቱ መንፈስ በነገራችን ላይ ጌታችን ኢየሱስን በተሰቀለ ጊዜ ከስር የነበሩ በሱ የማይሆኑ ፈሪሳውያን ሲናገሩ የነበሩት አይነት ነገር ነው። አምላክ ከሆንክ ከመስቀል ላይ እራስህን አውርድና አይተን እንመነበሽ ነው እና ልክ በዛ ትሆን አትምጡ ፕሊስ እሺ ልብ እሺ ጎ አንተ እስቲ ከቻልክ ደግሞ ገንዘባ እናስከፍልም ትላለህ። እሺ ከቻልክ እሺ አዳራሽ ተከራይ እሺ አዳራሽ ላይ ስጥራቸው። እናንተ በእናንተ አዳራሽ ይደንቃችኋል እንጂ 50 ሺ ሰው ገና ሚሊኒየም አዳራሽ ልንጠራ ነው። የሆኑ እኔ አሁን እኛ 2000 ሰዎች ምናምን አይደለም እንላችሁ ምንም አይነት ወጪ ሳይወጡ ከያሉበት ቦታ በነፃ ትራንስፖርት መጥተው ለማየት ያብቃችሁ። ቸኩላችሁ የምታወሩ ሰዎች ፕሊስ አታወሩ። በተለይ ስፔሻሊ እኔ በጣም ሊደነቀኝ ሌላ ቤተ እምነት የሆኑ ሰዎች መቼም ቤተ እምነታቸው ስለሆነ ለቤተ እምነታቸው ቀናት ስላላቸው ወገንተኛ ሆነው የተለያዩ ነገሮች ሊናገሩ ይችላሉ። እኛ ያሰብ ነው ፖዚቲቭ የሆነውን ነገር ተመልክተው እንደውም መልካም ሀሳብ ነው፣ እንደው ጥሩ ነው፣ ሊበረታታ ይገባል ሳይሉ የሆነ ነገር ቢቃወሙ አይ ምናልባት የሌላ ቤተ እምነት አማኞች ናቸው ይባላል። ኦርቶዶክስ ሆናችሁ ግን እንዲህ አይነቱን ነገር ስትቃወሙ ነበራችሁ። እኔ ረዳችኋለሁ። መቃወም የፈለጋችሁት እኔን ነው። ነገር ግን በሀሳብ ደረጃ እየተቃወማችሁት ያለው ሀሳብ ደግሞ መቃወም የምትችሉት አይነት አይደለም እና ፕሊስ በአንዴ ብትረጋጉ። እናንተ የአዳራሽ ነው የሚገርማችሁ። ሁለት ሺህ እና ሶስት ሺህ ሰው አይደለም አይናችሁ እያየ እኔ ፈለገ አትናቴዎስ ሚሊኒየም አዳራሽ ሀምሳ ሺህ ሀምሳ ሺህ ሰዎችን ሰብስበን እናስተምራለን። ሀምሳ ሺህ። እግዚአብሔር ደግሞ ያንን ለማየት ያብቃችሁ። አሜን። ሁሉ ይችላሉ ካቶሊክም ሊሆኑ ይችላሉ። ፕሮቴስታንትም ሊሆኑ ይችላሉ። እኛ የእምነት ችግር የለብንም ብቻ በመ ቀድመው ካሉበት ከባድ ነገር እንዲወጡ ነው የምንፈልግ። በነገራችን ላይ አሁን ይህንን ፕሮግራም ከመ እንድጀምር ያደረገው በነገራችን ላይ በውስጥ የሚቀመጡልኝ መልእክቶች ናቸው። በውስጥ የሚቀመጡ መልእክቶችን እንደውም አንድ ቀን ለአንተ ያሳየሁት ይመስለኛል። አንድ ሰዓት ላይ ተገኝተን በውስጥ ከሚጻፉ ካሉ መልእክቶች ውስጥ አንዱን ያሳየው ይመስለኛል። በውስጥ መስር በጣም ብዙ አይነት ሰዎች ብዙ አይነት ችግሮቻቸውን ያስቀምጣሉ። የእኛ ዓላማ የእነሱን ችግር አዳምጡ ይውላችሁ በደንብ ተከታተሉ እሺ፣ እነሱን ስሜት ያደርጉ ይት የመጣችሁት እንዴት ሆናችሁ አገኛችሁ እንዴት ኦርቶዶክስ የመልካምን ወጣት ና አያችሁት ፈለገ ሲባል ሰዎች በቃ ኔ ጆሮ እንትን ይል ነበረ። አሁን ግን አንተን ስላገኘው በቃ ልቢያሴት አደረገች ምናምን ብለው እንዲመለሱ አደለ የምንፈልገው እኔ እስኪ በቃ በነገራችን የሚታወቅ ሰው ነኝ። እኔ ምንም የሰው ምስክርነት አያስፈልገኝም። ወደድክም ጠላም ሁሉም ሲያቀኝ፣ እንግዲህ ያው ፈልጎ አላቀ ማለት ይችላል ሰው እና ማንም ሰው ለእኔ እንዲመሰክርልኝ አልፈልግም፣ ነው ባጭሩ፣ አልፈልግም። ምንፈልገው በነፍስ የድፋ ምነት ስሜት የተሰማቸው ፕላስ ደግሞ በከባባድ ልምምዶች ውስጥ ያሉትን በጣም ከባባድ በሆኑ ልምምዶች ውስጥ ሆነው በጣም ተቸግረው ያሉ ከዛ ልምምድ መውጣት የሚፈልጉ ሰዎችን በአጠቃላይ ግን ልናገዛቸው እንፈልጋለን። ስጋቸውን በመሸጥ የሚኖሩ እህቶች እኔ አንዲት እህት መልዕክት አስቀምጣልኝ፣ እንዴት ልቤ ደስ እንዳለው። እኔን የሚማቀው ስጋዋን በመሸጥ የምትኖር ሴት ነች፣ ሊያውም ከሌላ ቤተ እምነት የመጣች ቤተ እምነቷን መጥቀስ አያስፈልግም። ምክንያቱም እኛ የበሽሽቁ ዓላማ የለም የበሽሽቅ ዓላማ ቢኖርን ኢቭን ለነሱ እንኳን ሚስጥር ሳንጨንቅ አንዳንዴ ምን አለ መሰላችሁ። እኛ ኦርቶዶክሳውያን በነገራችን ላይ በአደባባይ የሚወራውንና ለካህን የሚወራን ነገር ለይተን እናውቃለን። ስለዚህ ለሆኑ ሰዎችን ለማብሸቅ ብለን ገመናቸው መደበቅ ያለባቸውን ሰዎች ሁሉ አደባባይ እያወጣን እሺ፣ ከዛስ በለው ያዘው ፈለጠው አንልም። በቻልነው አቅም በውስጥ ማውራት የምንችላቸው ሰዎች በውስጥ እናውራቸዋለን። እና እቺ ስጋዋን በመሸጥ ምጥሮ ረጅ ያውም ከሌላ ቤት እምነት የመጣች እና ውስጧ ሁልጊዜ ክርስቶስን ቤተ መቅደስ ይናፍቃል ቤተክርስቲያን ሄዳ ቅዳሴ ማስቀደስ ነጣው ለመሰብ ማለቱ መገኘት እግዚአብሔርን ማመስገኑ በጣም ትፈልጓለች ነገር ግን ያለውበት ነገር ይገድበኛል ብላ ነው ልቧ እግዚአብሔርን ይሻል እና የሆነ ደግሞ የምትሰራው ስራ ደግሞ ስለሚገድባት በናፍቆት ብቻ ቀርታለች። ስለዚህ የኛም ፍላጎት ያ ነው። የሆነ ተአምር ፈጥረ ጭራሽ እግዚአብሔርን ያላሰበውን ሰው ተአምር ፈጥረና ምናምን ብሎ ጎጥቶ ምናምን ይዞ መሄድ አይደለም። ልባቸው እግዚአብሔርን የሚናፍቁ ብዙ ሰዎች እመኑ ይንገራል። በተለያየ አይነት ኮንዲሽን ላይሆ በተለያየ አይነት ኮንዲሽን ላይ አንድ ሌላ ፕሮቴስታንት ነገ ከነገወዲያ መጥቶ የሆኑ ሰዎችን ጫት ላስጠር ይሄ መልካም ሀሳብ ነው። በነገራችን ላይ ምንም የሚያበሽቅ ነገር አይደለም። የምትበሽቅ ከሆነ ችግር አለ ማለት ነው። በላካ ይሄ መልካም ነገርን ከማድረግ ባለፈ በነዛ ሰዎች በነዛ ሰዎች ስም እየሸጠልክ ከሆነ ተበሽ ትችላል። እንደ ገበያ ስለምታየው ማለት ነው። ልክ ከስጋ ቤት አጠገብ ስጋ ቤት ሲከፈት ቀድሞው የከፈተው ባለ ስጋ እንደሚያኮርፍ ሁሉ በተመሳሳይ ቢዝነስ እየሰራህበት ከሆነ ልትከፋ ትችላለ። ካልሆነ ግን ፖዘቲቭ ምንም ችግር የለውም። እና ባጭሩ እኛ ማንም ጮህ ማን አረ ፕሪስ እንደዚህ አትበሉ፣ ይሄ የኛ ስም ነው ምናምን አሉም አላሉ እኛ ለእንደዚህ አይነት ጮህቶች ቦታ የለንም። እግዚአብሔር ይመስገን፣ አረ እያስተዋወቀው ነው ገሌን ምናምን ምናምን ብለውም ይሄኛውን አዲሱን ደግሞ የእኛን ራይ እያስተዋወቁ ያሉት። በዚህ አጋጣሚ በዚህ ዙሪያ በጉባኤ ፈለገ አትናቴዎስ ዙሪያ ከልቤ ነው የሚላችሁ። ይሄ ለወረት ምናምን አይደለም። በጉባኤ ፈለገ አትናቴዎስ ዙሪያ ኦርቶዶክሳዊ መልካም ወጣት ዙሪያ የተለያዩ ቪዲዮዎችን ሲሰሩ የነበሩ የተለያየ ቤተ እምነት አማኞች ስፔሻሊ ፕሮቴስታንት የሆኑ እህት ወንድሞች ካሉ መልእክቴን አድርሱልኝ። ለእያንዳንዳቸው አስር አስር ሺ ብር እኔ ይሸልማቸዋል። አካውንታቸውን በውስጥ መስመር ያስቀምጡ። በቁም ነገር እንዲህ ዝም ለወረት አይደለም። በቁም ነገር አካውንታቸውን በውስጥ መስመር ያስቀምጡ። ምክንያቱም ለእኛ ትልቅ ስራ ነው ይሄ ሁሉ ኦርቶዶክሳዊ የሆነ ሰው በአጠቃላይ በእነሱ ጩኸት እነሱኛን እናበሽቃለን ብለው እኛን እንዘልፋለን ብለው እኛን እናበሳጫለን ብለው በሰሯቸው ቪዲዮዎች ነው። ይሄ ሁሉ ሰው ይሄንን ጉባኤ ፈለጋትናት ይወስድ ሊያቅ ሊረዳ ይቻለው እና ለእያንዳንዳቸው አስር አስር ሺህ ብር እሸልማቸዋለን። ፈቃደኛ ከሆኑ ማለት ነው። ፈቃደኛ ከሆኑ አካውንታቸውን በውስጥ መስመር ያስቀምጡልኝ እሸልማቸዋለን እና ሁላቸው እዚህ ውስጥ ያላቸው ኦርቶዶክስ የሆናቸው እህቶች ወንድሞች ዛሬ ማታም እጅግ በጣም የምንወደው አንድ ወንድማችን በሌላ አይነት ኮንተንት የምታውቁት አንድ ወንድማችን ዛሬ ማታ ይመጣል። የእኛ አላማ በቃ ያ ነው፣ በሌላ አይነት ህይወት ላይ ያለውን ሰው በአጠቃላይ ቀስ እያደረጉ ወደ ቤተክርስቲያን ማቅረብ ነው። ለምሳሌ ዛሬ ያብን ተመልከቱት። ያብ ያለ ፈለጋት ናቸው፣ እርዳታ ያለ ማንም እርዳታ በድንግል ማርያም ግን ረዲት ኦኬ፣ ከነበረበት ህይወት የተመለሰ ሰው ነው ከነበረበት ይሁን ምን አይነት ህይወት ነበረው? ቆይሱ በኋላ ይነገራል። እንደ አዲስ የአብ ከዚህ በፊት ምን አይነት ህይወት ነበረው? ከዛ በኋላ እንዴት ብሎ በምን አይነት አጋጣሚ ወደ መንፈስ ህይወት ሊመጣ ቻለ? ሁሉ ነገር ከሱ ትሰሙታላችሁ። ታርኒንግ ፖይንት አለ ለሁሉም ሰው። ክርስቲያኖች ተስፋ እንዳትቆርጡ፣ እኔ ኃጢያተኛ ነኝ፣ እኔ በደለኛ ነኝ በላችሁ በውጭ አትቅሩ። በቤተ ክርስቲያናችን የሚቆረሰው ስጋ፣ የሚፈሰው ደም፣ ያ ሁሉ ነገር የተከፈለው ለእናንተ ነው ለኛም ነው። ስለዚህ ፕሊስ ሰባካቱ ራሳችሁን አታሽሹ። ክርስቶስ ይፈልጋችኋል። እኔ እኔ ኃጢያተኛ ነኝ ብላችሁ ግን በመጥፎ ጸጸት ራሳችሁን ከቤተ ክርስቲያን አታርቁ። ብዙ ሰው በነገራችን ላይ ወደ ባዕድ አምልኮ፣ ወደ ፕሮቴስታንት አዳራሾች፣ ወደ ተለያዩ ጥንቁላ ስፍራዎች የሚሄደው አማራጭ ሲያጣ ነው አማራጭ ሲያጣ በቤተ ክርስቲያን ውስጥ የቤተ ክርስቲያናችን ራስ የሆነው ክርስቶስ እኮ ከአጢአት ታጥቦ ሊያነጻን ነው የሚችለው እኮ ያቀን ግን ፍርሃት አለ አይደለ? ፍርሃት እኔ እንዴት እቀርባለሁ፣ እኔ እንዴት ለዚህ እገባለሁ የሚል ፍርሃት ስላለ ሰዎች ተደብቀው ያጡትን ሰላም ለማግኘት ተደብቀው ግማሾቻቸው በአምልኮ ቦታ ላይ፣ ግማሾቻቸው ወደ ፕሮቴስታንት አዳራሽ፣ ግማሾቻቸው ወደ ጥንጎላ ስፍራ ይሄዳሉ፣ ይተናሉ። ሶ አሁን እባካችሁ ሳታውቁ የሄዳችሁም ጭምር ነው ቤተ ክርስቲያናችሁን እወቁ ሳታቁ→ሳታውቁ የባድ አምልኮ ልማመድ ልማመድ የጀመራችሁን ጭምር ኑ ከአጋንንት ስራት ነጻ አውጡ። የምታመልኩት አምላክ ክርስቶስ ነጻ የሚያወጣ ከኃጢአት ድፈምነት ስሜት አጦ የሚያነጻ አምላክ ነው። ስለዚህ ኑ ቀረብ በሉ ሸክማችሁን አቅሩ እና ይሄንን አጋጣሚ ሁላችሁም ሁላችሁም ሊያመልጣችሁ አይገባም። በተለያየ ችግር ውስጥ ያላችሁ ዓርብ ማታ እድል እንሰጣችኋለን መታችሁ ያላችሁበትን ከባድ የሚባል ችግር ተነግሮናላችሁ። በቻልነው አቅም እኛም ከቤተክርስቲያን ትምህርት ጋር ማድረግ ያለባችሁን ነገር ነገራችኋለን። ከዛ በኋላ ግን ይሄ ነገር ቀጣይነት ይኖረዋል። በወር አንዴ አይደለም፣ በየሳምንቱ አንዴ ዓርብ ማታ የኦርቶዶክሳዊ መልካም ወጣት መርሃ ግብር ብቻ ነው ያለው።